ምዕራፍ አርባ አንድ ዮሴፍ የፈርዖንን ሕልም እንደ ተረጎመ። ከሁለት ዓመት በኋላ ፈርዖን ሕልምን አየ። እነሆም በወንዙ ዳር ቆሞ ነበር። እነሆም መልካቸው ያማረ ሥጋቸውም የወፈረ ሰባት ላሞች ከወንዙ ወጡ። በወንዙም ዳር በመስኩ ይሰማሩ ነበር ከእነርሱም በኋላ እነሆ መልካቸው የከፋ ሥጋቸውም የከሳ ሌሎች ሰባት ላሞች ከወንዙ ወጡ። በእነዚያም ላሞች አጠገብ በወንዙ ዳር ተሰማርተው ነበር። መልካቸው የከፋ ሥጋቸውም የከሳ እነዚያ ሰባት ላሞች መልካቸው ያማረውን ሥጋቸውም የወፈረውን ሰባቱን ላሞች ዋጧቸው። ፈርዖንም ነቃ። ደግሞም ተኛ፣ ሁለተኛ ሕልምንም አየ። እነሆ በአንድ አገዳ ላይ የነበሩ ያማሩና ምርጥ የሆኑ ሰባት እሸቶች ወጡ። እነሆም ከእነርሱ በኋላ የሰለቱና በነፋስ የተመቱ ሰባት እሸቶች ወጡ። እነዚያም የሰለቱና ነፋስ የመታቸው እሸቶች ሰባቱን ያማሩና የጎመሩ እሸቶች ዋጧቸው። ፈርዖንም ነቃ፣ እነሆም ሕልም ነበር። በነጋም ጊዜ መንፈሱ ታወከችበት። የግብፅ ሕልም ተርጓሚዎችንና ጠቢባንን ሁሉ ልኮ አስጠራቸው። ፈርዖንም ሕልሙን ነገራቸው ነገር ግን ከእነርሱ ለፈርዖን ህልሙን የሚተረጉምለት አልተገኘም። እዚያን ጊዜ የጠጅ አሳላፊዎቹ አለቃ እንዲህ ብሎ ለፈርዖን ተናገረ፣ እኔ ኀጢአቴን ዛሬ አስባለሁ። ፈርዖን በአገልጋዮቹ ላይ ተቆጣ፤ እኔንም የእንጀራ አበዛዎቹንም አለቃ በግዞት ቤት አኖረን። እኛም በአንዲት ሌሊት ህልምን አለምን፣ እኔና እርሱ እያንዳንዳችን እንደ ህልማችን ትርጓሜ አለምን። በዚያም የእንጀራ አበዛዎች አለቃ አገልጋይ የሆነ አንድ ዕብራዊ ጎልማሳ ከኛ ጋር ነበር። ለእርሱም ነገር ነው፣ ሕልማችንንም ተረጎመልን። እንዲህም ሆነ እንደ ተረጎመልን እንደዚያው ሆነ። እኔ ወደ ሹመቴ ተመለስኩ፣ እርሱም ተሰቀለ። ፈርዖንም ልኮ ዮሴፍን አስጠራው፤ ከግዞት ቤትም አወጡት፣ ራሱንም እላጩት፣ ልብሱንም ለወጡ፣ ወደ ፈርዖንም ገባ። ፈርዖንም ዮሴፍን አለው፣ ህልምን አየው የሚተረጉምልኝ አጣው ህልምን እንደሰማህ እንደ ተረጎምህም ስለ አንተ ሰማሁ ሰማው። ዮሴፍም እግዚአብሔር ከገለጸለት ሰው በቀር መተርጎም የሚችል የለም ብሎ ለፈርዖን መለሰለት። ፈርዖንም ለዮሴፍ እንዲህ አለው፣ እነሆ በልሜ በወንዝ ዳር ቆሜ ነበር። እነሆም ሥጋቸው የወፈረ መልካቸውም ያማረ ሰባት ላሞች ወጡ፣ በወንዙ ዳር በመስኩ የሚሰማሩ ነበር ከእነርሱም በኋላ እነሆ የደከሙ መልካቸውም እጅግ የከፋ ሥጋቸውም የከሳ ሌሎች ሰባት ላሞች ከወንዙ ወጡ። በግብፅም ምድር ሁሉ እንደ እነርሱ መልከ ጥፉ ከቶ አላየሁም። እነዚያ የከሱትና መልከ ክፉዎቹ ላሞች እነዚያን የመጀመሪያዎቹን ያማሩና የወፈሩ ሰባት ላሞች ዋጧቸው። በሆዳቸውም ተዋጡ። በሆዳቸውም ውስጥ የገባ እንደሌለ ሆኑ፣ መልካቸውም በመጀመሪያ እንደነበረው የከፋ ነበር። ነቃው። ዳግመኛም ተኛው። በሕልሜም እነሆ የጎመሩና መልካም የሆኑ ሰባት እሸቶች ከአንድ አገዳ ሲወጡ አየሁ። ከእነርሱ በኋላ እነሆ የሰለቱና በነፋስ የተመቱ ሌሎች ሰባት እሸቶች ወጡ። እነዚያ የሰለቱትና በነፋስ የተመቱት እሸቶች እነዚያን ያማሩትንና የጎመሩትን ሰባቱን እሸቶች ዋጧቸው። ለህልም ተርጓሚዎች ህልሜን ነገርኩ፣ የተረጎመልኝም የለም። ዮሴፍም ፈርዖንን አልፉ የፈርዖን ሕልሙ አንድ ነው። እግዚአብሔር ሊያደርገው ያለውን ለፈርዖን አሳይቶታል። እነዚያ ሰባቱ መልካሞች ላሞች ሰባት ዓመታት ናቸው። እነዚያ ሰባቱ መልካሞች አሸቶች ሰባት ዓመታት ናቸው። የፈርዖን ሕልሙ አንድ ነው። ከእነርሱ በኋላ የወጡት እነዚያ የከሱና መልከ ክፉዎቹ ሰባት ላሞች ሰባት ዓመታት ናቸው። እነዚያ የሰለቱና ነፋስ የመታቸው ሰባት ውሸቶች እነርሱ ራብ የሚሆንባቸው ሰባት ዓመታት ናቸው። ለፈኖን ለፈርዖን የነገርሁት ነገር ይህ ነው። እግዚአብሔር ሊያደርገው ያለው ለፈርዖንን አሳየው። እነሆ በግብፅ ምድር ሁሉ እጅግ ጥጋብ የሚሆንባቸው ሰባት ዓመታት ይመጣሉ። ደግሞም ከዚያ በኋላ ሰባት የራብ ዓመታት ይመጣል። በግብፅ ሀገር ሁሉ የነበረውንም ጥጋብ ጥጋብ ሁሉ ይረሱታል። ራብም ምድርን ሁሉ ያጠፋል። በኋላም የሚሆነው ከዚያ ራብ የተነሳ በምድር የሆነው ጥጋብ አይታወቅም እጅግ ጽኑ ይሆናልና። ሕልሙም ለፈርዖን ደጋግሞ መታየቱ ነገሩ ከእግዚአብሔር ዘንድ የተቆረጠ ስለሆነ ነው። እግዚአብሔርም ፈጥኖ ያደርገዋል። አሁንም ብልህና አዋቂ ሰው ለአንተ ፈልግ፣ በግብፅ ምድር ላይም ሹመው። ፈርዖን በግብፅ ምድር ላይ ሹሞችን ይሹም። በሰባቱም የጥጋብ ዓመታት ከሚገኘው ፍሬ በግብፅ ምድር ሁሉ ከአምስት እጅ አንደኛውን ይውሰድ። የሚመጡትን የመልካሞቹን ሰባት ዓመታት እህላቸውን አያከማቹ፣ ስንዴውንም ከፈርዖን እጅ በታች ያኑሩ፣ እህሎችም በከተሞች ይጠበቁ። በግብፅ ምድር ስለሚሆነው ስለ ሰባቱ ዓመታት ራብ፣ እህሉ ለአገሩ ሁሉ ተጠብቆ ይኑር፣ ምድሪቱም በራብ አትጠፋም። ዮሴፍ በግብፅ አዛዥ እንደሆነ ነገሩም፣ ፈርዖንንና ሰዎቹን ሁሉ ደስ አሰኛቸው። ፈርዖንም ሎሌዎቹን እንዲህ አላቸው፣ በሆኑ የእግዚአብሔር መንፈስ ያለበትን እንደዚህ ያለ ሰውን እናገኛለን። ፈርዖንም ዮሴፍን አለው፣ እግዚአብሔር ይህን ሁሉ ገልጦልሃልና ከአንተ ይልቅ ብልህና አዋቂ ሰው የለም። አንተ በቤቴ ላይ ተሾም፤ ሕዝቤም ሁሉ ለቃልህ ይታዘዝ። እኔም ከዙፋኔ በቀር ከአንተ የምበልጥበት የለም። ፈርዖንም ዮሴፍን በግብፅ ምድር ላይ ሁሉ ሾሜሃለሁ አለው። ፈርዖን ቀለበቱን ከእጁ አወለቀ፣ በዮሴፍ እጅ ላይ አደረገው። የነጭ ሐር ልብስንም አለበሰው። በአንገቱም የወርቅ ዝርግፍን አደረገለት። የእርሱም በምትሆን በሁለተኛይቱ ሰረገላ አስቀመጠው። ስገዱ እያለም በፊት በፊት አዋጅ ነጋሪ እንዲሄድ አደረገ። በግብፅ ምድር ሁሉ ላይ ሾመው። ፈርዖንም ዮሴፍን አለው እኔ ራሴ ፈርዖን ነኝ። በግብፅ ሀገር ሁሉ ያለ አንተ ማንም እጁን አያንሳ። ያለ አንተ ማንም እጁን አያንሳ። ፈርዖንም የዮሴፍን ስም እስፍን ቶፌኔ ብሎ ጠራው። የሄልዮቱ ከተማ ካህን የጴጤ ፋራ ልጅ የምትሆን አስኔትንስ ሚስት ተሆነው ዘንድም ሰጠው። ዮሴፍም በግብፅ ንጉሥ በፈርዖን ፊት በቆመ ጊዜ ዕድሜው ሰላሳ ዓመት ነበር። ዮሴፍም ከፈርዖን ፊት ወጣ። የግብፅ ምድርንም ሁሉ ዞረ። በሰባቱም የጥጋብ ዓመታት ግብፅ ያስገኘችው እህል ሁሉ ክምር ሆነ። በግብፅ ምድር ሁሉ ያለውን የሰባቱን የጥጋብ ዓመታት እህል ሁሉ ሰበሰበ። እህልንም በከተሞቹ አደለበ በየከተማይቱ ዙሪያ ያለውን የእርሻውን እህል ሁሉ በዚያው ከተተ። ዮሴፍም እንደ ባሕር አሸዋ እጅግ ብዙ የሆነ ስንዴን አከማቸ። መስፈር እስኪሳናቸው ድረስ ሊሰፈር አልተቻለምና ለዮሴፍም የህልዮቱ ከተማ ካህን የጴጤፋራ ልጅ አስኔት የወለደችለት ሁለት ልጆች የራብ ዘመን ገና ሳይመጣ ተወለዱለት። ዮሴፍም የበኩር ልጁን ስም ምናሴ ብሎ ጠራው፣ እንዲህ ሲል እግዚአብሔር መከራዬን ሁሉ የአባቴንም ቤት እንድረሳ አደረገኝ። የሁለተኛውንም ልጅ ስም ኤፍሬም ብሎ ጠራው፣ እንዲህ ሲል እግዚአብሔር በመከራዬ አገር አብዝቶልኛል ብሎም በግብፅ ምድር የነበረውም ሰባቱ የጥጋብ ዓመት አለፈ። ዮሴፍም እንደ ተናገረ ሰባቱ የራብ ዓመት መምጣት ጀመረ። በየሃገሩም ሁሉ ራብ ሆነ። በግብፅ ምድር ሁሉ ግን እህል ነበረ። የግብፅ ምድርም ሁሉ ተራበ፣ ሕዝቡም ስለ እህል ወደ ፈርዖን ጮኸ። ፈርዖንም የግብፅ ሰዎችን ሁሉ ወደ ዮሴፍ ሂዱ እርሱ ያላችሁንም ሁሉ አድርጉ አላቸው። በምድርም ሁሉ ላይ ራብ ሆነ። ዮሴፍም እህል ያለበትን ጎተራ ሁሉ ከፍቶ ለግብፅ ሰዎች ሁሉ ይሸጥ ነበር። አገሮችም ሁሉ ከዮሴፍ እህል ይገዙ ዘንድ ወደ ግብፅ ወጡ። በምድር ሁሉ ራብ እጅግ ጸንቶ ነበር።